ሃሰን ና ማሂ ሰሞኑን ወዲ እያስባሲ ነው። የሚገርማችሁ ማለት ነው በቃ እንደማለቅ ስለገባኝ ቪዲዮ ቶሎ እንደተለቀቀ ፈራው ገብቼ ላይ ምናምን እና ግን ግዴታው ነው ብኝ ገብቻ አየሁት እና ፍቅር ከባድ ነው፣ መለያየት ደግሞ በጣም ከባድ እና ያው ለትንሽ ቀን ቢሆን ከምትወዱት ሰው ጋር መለያየት ትንሽ ከባድ ነው። በዛ ላይ ደግሞ እንግዲህ ማሂ እናቷ ነች፣ ያው ችግር የለውም ብላ እንኳን መቅረት አትችልም። እናት እናትንሽ ከምንም በላይ ዋጋ የምንሰጣት እንዲሁም ደግሞ ቦታ የምንሰጣት እናታችን ነች። ቅር ያልልም ይሄን ምክንያቱም እናት ነች። ግን ደግሞ የሁለታቸው ነገር በቃም በጣም እያሳዘነኝ ነው ሰሞኑ ማለት ነው። ብዙዎቻችን ነው እናውቀዋለን ከምንወደው ሰው ጋ መለየት ምን ያክል እንደሚያመ ማለት ነው። በዛ ላይ ደግሞ ያሁን እናቱ አስኮነች ድረስ ልታቆያት ትችላለች ምናምን ምናምን ነገር ብቻ የሆነ እንዴት ነው ብዙ ተስፋ አታድርግ አለለውም ግን ደግሞ ከባድ ነው። ማለት እናት ነች፣ እናቶች ታውቃላችሁ በዚህ እድሜ እንድንሰራ ወይ ደግሞ እንድንማር ምናምን ነው እንጂ የሚፈልጉት ቦይፍሬንድ ጋር ፍሬንድ ምናምን የሚለውን ነገር ብዙ እንትን አይሉበትም። በተለይ እንደዚህ ለስራ የወጡ ሰዎች ምናምን አላውቅም። ብቻ ማህዬ፣ ሰላም ሄደሽ ሰላም ተመለሽ። እናትሽም ደግሞ እንድትረዳሽ ፈጣሪ ገዝሽ። ያው እንግዲህ ሀሰንን ደግሞ በደንብ ማውራት አለብ በውስጥ ብዬ አስባለሁ። አይቲንክ ሀሰን ፓስፖርት የለውም መሰለኝ። ማሄ ስታወጣ ፓስፖርት አንቺ አወጣሽ፣ ጓደኞች ሁላችሁ አወጣችሁ፣ እኔ ብቻ ቀረው ሲል ነበር። ከዛ በኋላ ቪዲዮ ሰርቶ አውጥቷል ወይስ አላወጣ እኔ አላስታውስም። ብቻ እኔ ፓስፖርት እንዳደረገው ነው የማውቀው። ፓስፖርት ብትይዝ ደግሞ በጣም ጥሩ ነው ብዬ አስባለሁ፣ ምክንያቱም ምንም ነገር አይፈጠር በመጀመሪያ እግዚአብሔር እንደዚ አይነት ነገር አያድርግ፣ ግን ምንም ይፈጠር እንኳን ኑሮ ጥ ወደ ሷ ለመምጣት ፓስፖርት ያስፈልጋል። ኖርማል ነው። ዱባይ ለመምጣት በጣም ቀላል ነው፣ ሁሉም ሰው የሚመጣበት ስለሆነ ማለት ነው። ያው ለመስራት ለመኖር አይሆኑ እንጂ ደርሶ ለመመለስ ማለት ኖርማል። ሰላም ሰላም፣ ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ረፍረፍ ይበልልግ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትሹ። እንግዲህ እንደምታያቸው ማሂና ሀሰን ሰሞኑን ትልቅ ፍቅር አለባቸው። በዛ ላይ ደግሞ እንግዲህ ማ የምትሄድበት ቀን እየደረሰ ስለሆነ በጣም እያሳሰባቸው እየተጨነቁ ነው። አንዳንዴ ምንም ሳታስቡት ብድግ ብሎ መሄድ የመሰለ ነገር የለም እውነት ግን፣ መቼ ልሄድ ነው ማለት እንዲሁም ደግሞ በዚህ ቀን ልሄድ ነው፣ በቃ ቀኑ ደረሰ ምናምን ስትሎ በጣም ነው የሚጨንቀው። እና አይደለም እነሱ በጣም ነው እየጨነቀ ነው ላማየው እና ብቻ ውይ በስማአም፣ ከባድ ነው ደግሞ ሰሞኑን በጣም እያማረባቸው ነው። በጣም ፍቅር ፍቅር እየሰሩ ነው፣ አይታችኋቸዋል። ግን በስማአም ፈጣሪ የለያችሁ የምር የምርት ቶሎ ደርሳ ብትመለስ ደስ ይለኛል። ማሂ ማለት ነው፣ ያው እናቷ ነች ምናምን። ግን ብቻ ቶሎን ባትመለስ ሰላም ደርሳ ምንም አይነት እናቷም እንደዚህ ሳትላት በሰላም ደርሳ የምትመለስበትን ጊዜ ይስጣት። ምንም ማለት አልችልም ሌላ። የእውነት በጣም ከባድ ነው። በስማ የኔ ውድ ቤተሰቦች እወዳቸዋለሁ። መልካም ጊዜ ሆንላችሁ ግን